ሰላም፣ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ዛሬ ማለት ነው ሃይሚ ፍቅሯን ገለጸች ብላችሁ አልተደሰታችሁም? መጀመሪያውን አይታችሁ ማለት ይሄ ርዕሱን አይታችሁ ማለት ነው እና እንዴት ልቤ እንደወጣችሁ አትጠይቁኝ። የምሬን ነው በጣም በጣም ደስ ያለኝ ሀይሚ ፍቅሯን ነገረችው ብዬ። ብዙ ጊዜ ሴት ልጅ አፈቅራለሁ ስትል ላይክ እንደ ነውር ይታያል፣ ምናምን የሴትን በቃ ባህሉን ወጉን ጣሰች የሚባል ነገር አለ። እኔ ሀይሚ ብሩኬን አፈቅራለሁ ብትለው ማለት ነው እመቤቴን እንደዚህ አልላትም። ለምን አንደኛ ከበቂ በላይ ነው፣ እነሱ የሚተዋወቁት በጣም ቆይተዋል። እንዲህ ትናንትና መታ አይደለም ከብሩኬ ጋር የሆነችው ለረዥም ጊዜ አብረው ኑረዋል፣ እና ባህሪ ለባህሪ ተዋውቀዋል። ወይኔ ብትለው ምንኛ ደስ ባለኝ። ግን ደግሞ በመሰረቱ ወንድ ልጅ ሲጠይቅ ነው ደስ የሚለው። እና ብሩኬ ደግሞ እኛ ነግረናል፣ የማለት ምከሩኝ ብለነበር፣ ትናንትና ምክራችሁን አስቀምጡልኝ ብለነበር። በቃ የመከሩህን መክረውሃል ማለት ነው። እንግዲህ ብዙ ጊዜ የፍቅርህን ግለጽላት እየተባልክ ነው ያለው ማለት ነው። ሀይሚ እንደዚህ እየሆነች አለች። ሌላ በቃ አለ አይደል? አንደኛ ይች ልጅ አሁን መረዘቻት ታውቃላችሁ። ሲቀጥል ደግሞ አንተ ፍቅርህን እንድትገልጽላት ትፈልጋለች። እኔ ብሩኬን ማለት ምፈልገው በቃ ፍቅርህን ግለጽ ነው ምለው። ሌላ ምንም ልለው አልችልም። አሁን ለራሳችሁ ሌላ ጣጣ መጥቶባችኋል፣ መዘዝ በራሳቸው ቸኩላችሁ፣ አንተም እሷን ለማስቀናት፣ ሀይሚም ብሩኬን ለማስቀናት ብለው በህይወታቸው ሌላ ሰው አመጡ። አሁን ቤተሰብ በጣም ያሳዝናል። የሃይሚና የብሩኬ ህይወት መበጥበጡ ሳያንስ እንደገና የሌላ ሰው ህይወት ተጨመረ እና ከዛ አራት ሆነ ማለት ነው። አስቡት፣ አራት ነፍስ ስትታመስ ማየት አይከብድም? እንደው ይህ ነገር የምር ከሆነ ነገር ግን እውነት አይደለም ይሄ ነገር ስራ ነው ብለን ለዛሬ እንወስደዋለን፣ ወይዘሪት ሊንዳ። ምክንያቱም ፍቅር ማለት እኮ ቀልድ አይደለም። እቃ እቃ ጨዋታ ነው እንዴ ለእናንተ ፍቅር? ዝም ብላችሁ ዘላችሁ አፈቀርን የምትሉ ማለት ነው። በሰላም ጤና የላችሁም። ግን ሊንዳ እየቀለደች መሆን አለበት። እውነትሽን ከሆነ አንቺ አማይካጅ ነሽ። ነው አማይካጅ አይደለም የሚባለው ብሩኬ እኮ። ሃይሚን ለማስቀና ሃይሚን ወደሱ ለመመለስ ነው። አንቺን ይዞሽ የመጣና ተነጋግራችሁ ውል ተዋውላችሁ ምናምን ነበር። አንቺ ግን ውልሽን ስላፈረሽ፣ ያመነሽን ሰው ከዳሽ ማለት ነው። ስለዚህ አማይካች ሰው ደግሞ እኛ ከብሩኬ ጋር አንድ ትሆን አንፈልግም። የፈለገ ለምን በፍቅር አትንጠባጠቢ ምን አገባንኛ። እኛ እኮ ግቢ አላልነሽም። ብሩኬን ደግሞ አታገኙም ሊንድዬ ማለት ነው። ምንም ማድረግ አይቻልም። እና ነገ ፕራንክ ነው ይቅርታ ብለሽ ብትመጪ በጣም ደስ ይለናል። ግን አይሉም እንደዚህ። ውዶቼ ስራው ይቀጥላል፣ ይቀጥሉበታል ማለት ነው። አሁን ትንሽ ግራ የተጋባው ምንድን ነው፣ ሃይሚና ሊንዳ ነው በአንድ ላይ እየሰሩ ያሉት ወይስ ሊንዳ ነው ሁለታቸውን በአንድ ላይ ፕራንክ እያደረገቻቸው ያለችው? ትንሽ ከዚህ ጋር ያወዛግባል እንጂ እኔ ሊንዳ እውነቷን ነው ብዬ አላስብም። እንደዛ ከሆነ ግን ማለት ነው እንዴ እኔ እሴት መሆኔን ጠላሁ ነው የሚያሰኘው። ወንድ በሆንኩ ነው የሚያሰኘውኩ በአንድ ሳምንት እንዴት ነው አንድ ነው እንዳፈቅራለው የሚባለው? ኧረ ይሄ ሼም ነው እንደ ቢግ ሼም ነው። ሊንዳ ቅዱስንም አይታችሁት ነበረ ትናንትና አለ፣ ከዛሬ ጀምረሽ ብታገኘው እኔና ብሩኬ እንጣላለን እያለ ልክ የፍቅረኛ አይነት ስሜት ሲሰማው ስለነበረ ብዙ ሰዎችም እንደዛ ሲሰማው ስላዩ ቅዱስን አትናገሩት። ቅዱስ በጣም አፍቃሪ ልብ ያለው ነው፣ ብሩኬ ዝም ብሎ ነው እያሉ እያወሩ ነበረ ማለት ነው። ስለ ቅዱስም አታውቁም ስለ ብሩክም አታውቁም። ብሩኬን ይሄን ያክል ጊዜ አብራችሁ ቆይታችሁ ያላወቃችሁት ቅዱስ ትናንትና መጥቶ እንዴት አወቃችሁት? እንዴት አፍቃሪ ልብ እንዳለው አወቃችሁ? እንደው አሁን ዛሬ ስለ ቅዱስ ያወራሁት ያው ትናንት በሰራሁት ቪዲዮ ላይ የሆነ ኮሜንት ተቆምቶልኝ ነበረ እና በጣም ያሳዝናል እኮ ሀይሚ በነገራችን ላይ እሷ በመረጠችው መንገድ ነው። ከቅዱስም ሆነ ከማንም ሆነ እሷ በመረጠችው መንገድ ነው እንጂ እኛ በመረጥ ልናት ልትሄድ አትችልም። ስለዚህ ለቅዱስም እውነት የሆነ ቦታ ሰጥተው አይደለም። ሀይሚ እኔ ዛሬ እንደተረዳው ሲጠይቃት እኮ ታዲያ ይህን ሰምተች ነው ወይ የራሱን ሕይወት የጀመርሽ ሲላት ምንም አልተናገረችም። ከዛ መጨረሻ ላይ ግን ደጋግሞ ሲጠይቃት በቃ አንተንም ለመርሳት እንደዚህ ሲሆን፣ በቃ ለዛ ነው ተስፋ የቆረጥኩት ብላ ተናገረች እንጂ ከቅዱስ ላይ እንደዚህ አይነት ስሬ ሲሆነ ነገር አልጀመረችም ሀይሚ እና ሊንዳ። በፈጠረሽ አምላክ ስራ ሚሆን ምንም ይሆን የተፋቀሉ ልጆችን እንደዚህ ባታለያይ ጥሩ ነው ማለት ከሊንዳ ጋር እኮ ብሩኬ ይሆናል ማለት አይደለም፣ ግን ለጊዜው ሀይሚና ብሩኬ ይመሰቃቀላሉ። ገብቷቸዋል አይደለም? ነገሮች ይስተካከላሉ። ባልነበት ሰዓት አጓጉል ሰዎች እየመጡ መካከል ላይ ጠውልቅ ይላሉ። እንደርጎ ዝንብ በቃ ወይ አይወጡ ወይ ዋን አይችሉ። ምን ይሻላቸዋል? አደረቁን እኮ በእግዚአብሔር እኔ ታምር ነው የሆነብኝ። ውዶች ዬ ማለት ነው እንደ ልቤን ያው ፕራንክ ነው ስራ ነው በሚለው ላሳምነው ብዬ ነው እንጂ ይሄ ነገር በጣም ከባድ ነው ለሃይሚና ለብሩኬ። ሀይሚና ብሩኬ በራሳቸው ጊዜ ነው እንደዚህ የሆኑት ገብቷቸዋል አይደለም። አንዳንዴ ማለት ነው እናንተ የዋስ ልብ ሲኖራችሁ ይሄ ክፉ የማያስብ ልብ ካላችሁ ያ ሰው ሁሉ እንደናንተ ነው የሚመስላችሁ ማለት ነው። በእናንተ ዙሪያ ያለ ሰው በሙሉ ልክ እንደናንተ ልባችሁ ንጹህ ስለሆነ እንደዛ ስለምታስቡት የሆነ የሚጎዳችሁ አይመስላችሁም እና ድንገት ባላሰባችሁት ነገር ነው ጎድቷችሁ የምታገኙት እና ሊንዳ እንግዲህ ከብሩኬ ጋር ያው በደንብ ተዋውላ ነው ነግራት ነው ምን ያክል ለሃይሚ ቦታ እንዳለው ማለት በደንብ ነግሯታል። ሳያስረዳት ዓለም ከዚህ ውስጥ የገባው ግን ያንን ሁሉ ካድ አድርገው ምን አፈቅርሃለሁ ለአንተ ስራ ሊመስል ይችላል፣ ለአንተ ሀይሜን ማስቀናት ሊሆን ይችላል፣ ለእኔ ግን የተለየ ስሜት ነው ያለው አለች። አታስዋሽኝ። እንደዛ ስትል እኔ በጣም ነው ያስጠላችኝ። ለምን መሰላችሁ? አንደኛ ብሩኬ ይሄ ብቻውን አይደለም ከሴት ጋር ነው እና እንዴት እሴት ልጅ በሴት ላይ ለምንድን ነው ግን ቢጨካኝ የምትሆነው ሀይሚ ምን ያክል እንደምታፈቅረው እያወቀች እንደዚህ አይነት ቃላት ይባላል። እን በጣም እኮ ነው የሚያስጠላው። እና ሲጀመር ሊንዳ እንደነገርኩሽ ያው መጀመሪያ ላይ ፕራንክ ብለሽ ነገ ብትመጪ ይሻላል ብያለሁ። ከዛ ውጭ ግን አርፈሽ ብትቀመጭ መልካም ነው። ሃይሚና ብሩኬ በጣም ብዙ ነገር ያሳለፉ ልጆች ናቸው። ከሃይሚ ቀምተሽ ብሩኬ ለተወስ ጃችን በፍጹም ሃይሚ ደግሞ እንዴት ነው እንዲህ በቀላሉ በቃ። ለዛ ነው ተስፋ የቆረጥኩት ፍቅር እኮ ሁሌ ደስታ ደስታ ደስታ እየተጫወታችሁ ምናምን አላለ። ሁሌ ደስ ደስ የሚል ነገር እያያችሁ አደለም የምታልፉት፣ አደለም። መከራውንም አብራችሁ ማለፍ አለባችሁ። የመጣባችሁን ነገር አብራችሁ መጋፈጥ አለባችሁ። በዚህ ሰዓት ነው እንደውም ሃይሚ ፍቅርሽ የሚታየው። የምሬን ነው በቃ ከእናንተ የወስ ልውጣ። እናንተን መረብሽ አልፈልግም ማለት የደካማ አይነት ሰው ስሜት ነው ይሄ። ሃይሚ የምሬን ነው። ጠንካራ መሆን አለብሽ። የምታፈቅሪውን ሰው ታግለሽ ውሰጂ፣ የምር እንደዚህ ትናንት መታ ስትመጨልፈሽ አንቺ ዝም ልትይ ነው እንዴ? የምን መሄድ ነው ደግሞ? የጨረቃ ፋሚሊ ሁሉ ከአንቺ ጋር እያለ አንቺ አሸናፊ ነሽ ሀይሚዬ። ምር እኔ ዛሬ በጣም አሳዝናኛለች ተረዳዋት። በቃ ለምን እንደዚህ እንደምትሆን ለምን ብሩኬ መረዳት እንደማትፈልግ በጣም እየገረመኝ ነበር፣ እና አሁን ግን በደንብ ነው የተረዳዋት። ስለዚህ ሀይሚ ወላሊ እንዳመጣች ወላ ማንመጣች፣ በፍጹም ብሩኬ ከአንቺ ውጭ ሌላ ሴት አያይም። ብሩኬ ያንቺና ያንቺ ብቻ ነው። የምር ከልብሽ የምታፈቅረው ከሆነ ደግሞ ግዴታ ነው ለፍቅርሽ ለሀቅሽ መታገል ማለት ነው አንቺ መታገል የምታቆሚው ብሩኬ ለአንቺ ስሜት እንደሌለው ስታቂ ብቻ ነው። ብሩኬ ለአንቺ መቶ ፐርሰንት ስሜት እንዳለው ታቂያለሽ በደንብ ማለት አሁን የምትፈልጊው ፍቅሩን እንዲገልጽልሽ ብቻ እንጂ እንደሚወድሽ በደንብ ታቂያለሽ። ስለዚህ ይሄን እያየሽ በቃ ማለት ይሄ ሁሉ ሊያስረዳሽ የሚፈልገው ለምን ይመስልሻል? ከአንቺ ጋር መሆን ስለሚፈልግ አይደለም ታዲያ? እያግዝሽ እኮ ነው ሰው ሁለታችሁም ተባብራችሁ የራሳችሁን ህይወት መምራት ትችላላችሁ። እነዚህ በዳር በዳር ያሉትን አስፈንጥራችሁ መጣል የምችሉት እናንተ ናችሁ። ሀይሚ ተመለሽ፣ አስቢበት ማለት ነው። እንዴ ምንም ነገር ሳትነጋገሩ ሲጀመር እንዴ ነው ዝም ብለሽ ሄደሽ ህይወት የምትጀምሪው ከሌላ ጋር? ፍቅር ቀላል ነው እንዴ? እንደዚህ አንዱን ጠላ አድርጎ አንዱን ሄዶ ልምድ ነው እንዴ? በኋላ ዋጋ የሚያስከፍላችሁን ነገር አታድርጉ ማለት ነው እና የምሬን እኮ ነው እንዴ እንደዚህ የምትወዱትን ሰው በቀላል ነው እንዴ ቻው ብላችሁ የምትሄዱት ስንት ዋጋ የከፈላችሁለት ስንት አብራችሁ ስንት መንገድ የመጣችሁ ሰዎች ናቸው አይደል እናንተ እና ብሩኬ ደግሞ እኔ አላቅም ብሩኬ ምን ማለት እንዳለብኝ በቃ ሀይሚ የሆነ ኮንፊደንስ እንዲሰማት አድርጋት በቃ አሁን እንዴት ነው ይህን እንደዚህ የምትሆነው ራሱ በቃ እንዴት ልበል፣ በማርያም ምን፣ ብሩኬ ነገር እኮ ግራ እያጋባኝ ነው። ይመራይ ነው ማለት ብዙ ዝምታዎችን ታበዛለህ። በቃ ብዙ ጊዜ እየፈለገችውን ታድርግ ብለህ መልቀቅ የለብም። ብቻ ይሄ ነገር ስራ ነው ብለን ነው እያመንን ያለ ነው ማለት ነው። እንግዲህ ስራ ካልሆነ ሊንዳ የሚከተለሽን አንቺ ታውቂያለሽ።